እኔ ግን ማለት ነው፣ ወይ እኔ ወይ ኤልያስ ወይ አንዳችን ካልደረሰን ዛሬ ማበዴ ነው። ይኸውላ ትኬት አንቺ አስራ ሁለት አስራ ሶስት ቆጣሽ፣ እኔ ያለው አይደል አስራ ስምንት የቆረጥ። በቃ እኔ ዛሬ ይደርሰኛል። አስራ ሶስት ትኬት ተቆርጫለሁ። በልጄ ሶስት ቆርጫለሁ፣ በኤልያስ ሶስት ቆርጫለሁ። እኔ ያለው አይደል እ በእናቴ በአባቴ በእህቶቼ በወንድሞቼ በራሴ በልጆቼ በሁለቱ ልጆቼ በባለቤቴ በሀና እንደዚህ ፎቅ ተከ ብዬ የወላተ ከ ተቆርጬማ ይደርሰናል፣ እንሻላ ይደርሰናል። እኔ ከአስራ ስምንቱ አንድ ይደርሰኛል። አንቺ አንቺ እንኳን በአሁኑ ሚደርስሽ አይመስለኝም። ለምን? በዛኛው ስለደረሰሽ። ለምን? እንዴት? ድሌ ነው ይደርሰኛል እኮ። በዛኛው ስለደረሰሽ፣ በዛኛው ግማሽ ሚሊዮን ብር ስለደረሰሽ፣ በአሁኑ ሚደርስሽ አይመስለኝ። ይደርሰኛል እንሻላ። እንደዚህ አታማርች ብኝ። ይደርሰኛል። እሺ፣ አታማርች ብኝ። እሺ። እንደ ሁሌ ፋሲካ የለም እናቴ አሁን ያው ካልደረሳት አቢባ ሞርታብኝ ነው ልትል ነው ያገባል። እኔ ይደርሰኛል እንሻላህ እኔ ይኸውልሽ ኢንዓማኑ ብንያ ንያሽን ካሳምር ይደርሰሻል። ይደርሰኛል ብያለሁ ብዬ ይደርሳል፣ ይደርሳል እንሻላህ። የደመደች ጦታ ሁልጊዜ ጽ ሸምጣጣ ላይ ሀገሬ ሰው አንድ ሰው እኮ አንድ ነገር ከቀመሰ በኋላ ነው እኮ ሚጣፍጦ ተገልሽ። እኔ አላህ የተሻለን ይሰጠኛል ብያ መሶሶሽ ብሎን ራሴ ጋር አላስቀምጠው። ስለዚህ የተሻለ ይመጣል እኔ ጋር እና ማለት ነው የሰው ልጅ አንዴ ከቀመሰ ከባድ ነው። የማያውቁት ሀገር አይናፍቅም የሚያውቁት ሀገር ግን ይናፍቃል። እኔም በዛኛው ዙር ግማሽ ሚሊየን ብር ሶስተኛ እጣው ስለደረሳት አሁንም የለመደ ጦጣ ሁልጊዜ ሸምጣጠቅ ይደርሰኛል። ሁልጊዜ ፋሲካ የለበሏት አይ አይቦት ስንት ነው ስንት ነው አንዷ ስንት ነው? ገዛው ነው ያለችው። በቀበሌያችሁ ሳይቀር በዘር ማንዘራቸው ነው የገዛችው። ይሮጣል ጉጅን፣ ባጠቃላይ ስክሪንሾት አድርጊያቸዋለሁ ማለት ነገ ዕጣውን ሳወጣ እነሱን ለነሱ ነው ማወጣው። ፎሎ እርሶች ድማወጣው እሺ፣ ወዶቼ ፎሎ ያደረጋችሁኝ በአጠቃላይ ነገ ሀቡ ቤት መሳሳት ቃል ገብቻለሁ። አሁንም ፎሎ አርጓት ሁላችሁም፣ በደም ባል ነው በደምብ ወርቅ ብራስሌት። ፎሎ በማድረግ ብቻ ወርቅ ብራስሌት ተሸለሙ። ፎሎ አርጓት። ሰክሰስን ፎሎ አድርጉ። ሰክሰስን ፎሎ በማድረግ የቤት ባለቤት ይሆኑ። ቤት ጎ ፋሚሊ እንዳልሸውዳችሁ ራሱ አሳያችኋለሁ ያደረጋችሁ ባጠቃላይ ፋሚሊ ፋሚሊ ፋሚሊ ሚሊ ዘጠና ስድስት ሺህ ነበር የገባ። አሁን ዘጠና ሰባት ሺህ አምስት መቶ ገብታለች። አንበሶች ናችሁ፣ ትችላላችሁ። ሀቢባ ፋሚሊ ይለያሉ። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይችላሉ፣ ትችላሉ። ሀቢባ ፋሚሊ ትችላላችሁ። ሰብስክራይብ አርጉ ፋሚሊ፣ ሰብስክራይብ ሌትስ ሰብስክራይብ ጋብዙልኝ ሰብስክራይብ ጋብዙልኝ። ቤተሰብ ማሬ ከሌላ ሀገር ከሆነ ፎሎ ያደረጉትኝ ማሬ ሰላሳ ሺህ ብሩን ነው የምሰጣቸው። ወርቁን አልልክም እኔ ከዚህ። ዱባይ ካለ ግን ወርቁን ነው የምልክለት። አዎ ችግር የለውም። እንደ ደረሳቸው ከአንቺ የሚጠበቀው ፎሎሽን ተቀብለሽ ብራስ ቴታን ማምጣት ነው። እኔ ነኝ እጣውንም አውጥተው፣ ለደረሰው ሰው አንቺና ሰውዬው ትነጋገራላችሁ። ከኢማራት ውጪ ከሆኑ በብር ትሰጫቸዋለሽ፣ ኢማራቶች ከሆኑ ወርቁን ትሰጫቸዋለሽ። እናንተ እጣ ሊወጣ ነው አንድ ቆርጫ አለሁ ሀቢባ 18 ቆርጣለች ሪም 13 እረ እስከ መቶ ድረስ የቆረጡ አሉ አስባችሁታል በኢትዮጵያ 2000 ብር ማለት ነው የሚገርመው ነገር ምን አለ ቤቱ ይደርሰኛል አይደል ለሳቀው እንጂ ይደርሰኛል ይደርስሻል በሉ እጣው ይደርስሻል በሉ እሺ በቃ አሁን እኮ ሶስት መኝታ ክፍል ቤት ቢደርሰኝ አስባችሁታል እሱም ይቅርብኝ ይቅርብኝ ግማሽ ሚሊዮኑ ብር ቢደርሰኝ ወይኔ ጉዴ ነገ ነገ ነገው ነው። ነገም ብውል ከነገ ወዲያ አልውልም ሀገር ይገባለሁ። አይገርማችሁም? እና ለሁላችሁም ለሁላችሁ መልካም እድል ተመኝቻለሁ። ቆይ ቪዲዮውን እጭንላችኋለሁ፣ እሺ ውዶቼ እጭን አለሁኝ። እንደው እናየዋለን። ጉዱን ጉዱን ነው የምናየው። እንደ እንደ አንዳንዴ እንኳን እጣ ይድረሰን እንጂ ወይኔ ቢደርሰኝ ቢደርሳችሁ እንደው ምንም ይሁን ምንም ማለት ነው አረብ ሀገር ያላችሁ እህት ወንድሞች ይድረሳችሁ ችግር የለም እኔ ቢደርሰኝም ባይ ቢደርሰኝ ደስ ይለኛል አልጠላም ግን ይድረስን በቃ አረብ ሀገር ላለነው ይድረስን መልካም ምኞት ተመኝቻለሁ

የአሁኑ ደግሞ ያበደ ነው ማሻአላህ እንትኑ እራሱ እንትኑ እራሱ ያበደ ነው አወጣቱ አዳራሹን ሴሬሞኒውን ኢትዮጵያ ውስጥ ብኖር ኖሮ በአካል ነበረ የምገኘው የክብር እንግዳ ነበር ሳ ኢትዮጵያ ለመኖራችን ከስንት ነገር እያስመለጠነ እንደሆነ ኔክስት ታይም እሄዳለሁ ኔክስት ሲወጣ እገኛለሁ ይቻለ

ተባረኩ። እድሜ እና ጤና ይስጣችሁ። ክፉ አይንካችሁ የኔ ማሮች። ቴንክ ዩ ፎር ዩር ሰፖርት። ዩር ሰፖርት ሚንስ አላት ፋሚሊ ኒው ታርጌት ቤ ታፕ ታፕ ፋሚሊ ታፕ ታፕ ታፕ ታፕ ታፕ ኮፒ ሊንክ ታፕ ታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ሪምን ፎሎ አድርጓት። ቤተሰብ አራት መቶ ሺህ ልትገባት ጥቂት ነው የቀራት፣ ፎሎ አድርጓት። ሰክሰስን ፎሎ አድርጉት ሁላችሁም ሰክሰስን ፎሎ አድርጉት። ሌላ እኔ እና አንቺ እንትን እኮ እንጠቀማለን ከዚህ በኋላ ያኛው ተበልቷል በቃ።

ማሬ ጣ እኮ ቤት እኮ ማሰት ፎሎ አርጉ እያልኩ እየደረኩ ነው። ቤት ማሰት ቀጠሮ የአንቺ ዛሬ ነገ፣ ነገ እናስገባሽ ና ነገ ፎሎ አርጓት። ነገ ወርቅ ትሰጠናለች። ስትገቢ እንት ነበርሽ የሆነች ትንሽ ብራስሌት ብራስሌት እኮ በቃ ብራስሌት ትሰጠናለች። አሁን አምስት መቶ ሰው ፎሎ አርጎሻል። ሶስት መቶ ዘጠና ስድስት ሺህ ነበር የቀራት ሶስት መቶ ዘጠና ስድስት ሺህን አራት ሺህን የቀራት አሁን አምስት መቶ ፎሎ አርጋቸኋታል። ሶስት ሺ አምስት መቶን የቀራት ፎሎ አድርጓል። ዛሬም ነገም ፎሎ ተደርጋ እንደሞላ ብራስሌት ትሰጠናለች። ብራስቴት ወርቅ ተሰጠንና እኔ እጣወጠዋለሁ ለአንዳችሁ ቤት ቤተሰብን ይል እናንተ ሂውማን ሄር እጣወጣላችኋለሁ። ከሃኒ ፋሽን ቦርሳ እጣወጣላችኋለሁ። ከሱሱ ሂውማን ሄር ሂውማን ሄር እሰጣችኋለሁ አይደል? በነፃ ፎቶ ብቻ እያደረጋችሁ ሂውማን ሄር ይሰጣችኋል። ብራንድ ቦርሳ ይሰጣችኋል። ወርቅ ይሰጣችኋል። ቤትንም ያህል ነገር በሁለት ሺህ ብር እጣመጣላችኋለሁ። ቴንኪ ሶ ማች ሺ ሁሉ ስላደረጋችሁ እናመሰግናለሁ። በደንብ ያዙኝ እንዳልጠፋባችሁ፣ ቤተሰብ እንደኔ አይነት ሰው አታገኙም። በደንብ ተንከባከቡኝ፣ በደንብ ያዙኝ። ሪ ኦፕን ላይት እኔ ሁለገብ ሁሉ ነገር የፍቅር ታሪካት አስደምጣችኋለሁ፣ አዝናናችኋለሁ፣ አስቃችኋለሁ። ክስሎ ችግራችሁን ከህዝብ ጋር ተባብሬ ይፈታለው። እጃችን ስላለውኝ እንደ መዳብ አትቁጠሩኝ። ፋሚሊ ወይ ማን ማነው ዕጣው የሚወጣለት? ዛሬ ማነው የቤት ባለቤት የሚሆነው? ማነው ነው እድለኛው? እንደው ማን ይሆን ይሄ እድለኛ? ማን ነው ግን በማየሙት? ማነው? ማን ነው ጋይ? ማን ነው ይሄ እድለኛ? አለ አለለት። ማን ይሁን ማን ይሁን? በሰላም በቤቱ ተኝቷ ሌት አለ ማነው? ይሄ እድለኛ ማን ነው? ይሄኔ በስሙ እንደተቆረጠለት ማያክሰውም እኮ ይደርሰው ይችላል። አታውቂውም ያ አላህ ያለለ ይደርሰው በቃ። አላህ ለዚህ ነው ያለው ሰው። ምክንያቱም ማነው እንደ እኔ እኔ ነኝ ብትይ ሰልፊሽ ትሆኛለሽ። ወላሂ እየደነገጥኩኝ ሌላ ሁሉም እኔ እኔ እኔ እኔ እያለ ነው። ሁሉም እኔ እኔ፣ ይኸው እንዳለ እኔ እኔ እኔ ፈጣሪ ነው የሚያውቀውን። ያለቅ ሪምዬ ፎሎ አድርጓት። ሰክሰስን ፎሎ አድርጉት። ሰክሰስ ይሄንን እድል ያመጣልን ሰክሰስ ነው። ሰክሰስን ፎሎ አድርጉት። ውይ ሪምዬ ኔትወርኳ ነገራት። ኔትወርክ ነው፣ ስልክ ተደውሎባት ሰክሰስን ፎሎ አድርጉት። እጣው ሊወጣ ጥቂት ደቂቃዎች ነው የቀሩት። እጣው ሊወጣ ጥቂት ደቂቃዎች ነው የቀሩት። በጭንቀት ልንፈነዳ ነው። በጭንቀት ልን ሞት ነው። ከጠዋት ጀምሮ ቀን ስንቆጥር ስንቆጥር ስንቆጥር አለን። ምጥ ሆነብኝ እናቴ ትሙት። ምጥ ታውቃለች። ምጥ ይዞኛል። አስቱ ቤስት ፋሚሊ ሰብስክራይብ ፐርሰን ከአንድ ከመለጠ ፊፕል ነው የሚባለው አቢባ ሌት ጎ ትሪ ፒፕል እጣውን ለቆረጡ በሁለት ሺህ ብር ከሰክሰስ እጣ ለቆረጡ በሙሉ ሼር አድርጉላቸው። አሁን አይናችሁ እያየ አይናችን እያየ እጣው ሊወጣ ነው። ሶስት ሰዎች የቤት ባለቤት ሊሆኑ ነው። ሶስት ሰዎች የቤት ባለቤት ይሆናሉ። አሁን አይናችን እያየ አንደኛ እጣ። ባለ ሶስት መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ ሁለት መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ አንድ መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊየን ብር ነው። ሌላ ደግሞ ስድስት ቦነስ እጣዎች አሉ። ከሰክሰስ ቦነስ የተሰጡ ትኬት ለቆረጡ ሰዎች ቦነስ የገንዘብ እነዛም ማን እንደሚደርሳቸው አሁን አብረን እናያለን። ስለዚህ ትኬቱን የቆረጡ ሁሉ በዓለም ላይ ያሉ ጥሯቸው መጥተው ይህንን ደስታ ይካፈሉ። መጥተው ይህንን ደስታ መካፈል አለባቸው። ስድስት ደቂቃ ቀረው። ስምንት ካሰራት ነው። ትክክል። ሌት ሳሩ ሼር። ለምታውቁት በሙሉ ሼር። ትኬቱን ለቆረጠ በሙሉ ሼር። ሼር ሼር። ልንገራችሁማ ውዶቼ፣ የእኔ ማሮች፣ እስኪ ሰብስክራይብ አርጉ። ሰብስክራይብ አርጉ። ላይክ አርጉኝ። ችግር የለውም እጣው ባይደርሰኝም በቃ ሰብስክራይብ አርጉኝ። በቃ በዩቱብ ላይ ገንዘብ ይገኛል አሉ። እውነት የሆነ ውሸት አላውቅም። ስለዚህ እስኪ እውነት መሆኑ ሌው ሰብስክራይብ አድርጉኝ ውዶቼ፣ ስወዳችሁ። ዝም ብላችሁ አትለፉ፣ እና በዚህ እንኳን ይለፍልኝ። ዩቱብ ክፈቱ ሁላችሁም። ቲክታክ ላይ ገብታችሁ ላይክ አርጉ ስትባሉ ላይክ የምታደርጉ ሸር አርጉ ስታርጉ ታብታብ አርጉ ስትባሉ የምታደርጉ፣ ለራሳችሁ ዩቱብ ክፈቱ። ራሳችሁ ቲክታክ ላይ ላይ ግቡ እውነት እንበረታታ እርስ በርስ እና ውዶች የምልላችሁ ነው። ወደ እጣው ስመለስላችሁ ሀቢባ አስራ ስምንት ትቆርጣለች። ሪም አስራ ሶስት ሪም እኮ ደርሷታል ባለፈው። ግማሽ ሚሊየን ብር ደርሷታል ካስታወሳችሁ። በጣም እንደውም እየታማች ነበረ ሀቢባናት እንዲሰጣት ያደረገችው ምናምን ምናምን እየተባለ በጣም ብዙ ውዝግብ ተነስቶ ነበር እና ግን በጣ ነው በጣ ነው የደረሳትኝ እውነት ለመናገር አሁንም የለመደች ጦጣ ሁልጊዜ ሽምጠጣ ነው። እና አስራ ሶስት እጣ ቆርጣለች ማለት ነው። ይድረሳት። እውነት በነገራችን ላይ ላለው ነው የሚደርሰው። ለምንድን ነው ምቀኝነት ወይ ቅናት ምናምን አይደለም፣ ግን ላለው ነው የሚደርሰው። መንፈሳዊ ቅናት ልበለው እና ብዙ ጊዜ እጣ የሚደርሳቸው ሰዎች አላቸው፣ በቃ ባለቤት፣ ባለመኪና ምናምን፣ በቃ ያላቸው ናቸው። ለድሃ አይደርስም፣ ለምን እንደሆነ እኔ አሁን ደህና ነኝ። ቢደርሰኝ ችግር አለው? ቤቱን ምናምን ተወት። በየትኛው ማድረጌ በየትኛው እድሌ። እንደው ብሩ ብሩ ቢደርሰኝ አስባችሁታል? ግማሽ ሚሊዮን ብር በቃ ካለች ላይ ጨምር አድርጌ አስባችሁታል? እቅድ ነው የምነግራችሁ፣ እቅድ እቅዴ ነው እየነገርኳችሁ ያለሁት። ቢደርሰኝ ግማሽ ሚሊዮኑ ከዛ ምንድነው የማደርግበት? ያለችኝ ብር ጨማምሬ፣ ቢያንስ የጭቃ የጭቃ እንደት አንድ ሁለት ክፍል ቤት እሰራ ነበረ? ነበረ ቦታው አለ ችግር የለውም። አስባችሁታል ሁለት ክፍል ብሰራ በቃ ይበቃኝ ነበረ። እንደው ድሃዎች እኮ ብዙ አንመኝም፣ ትንሽ ነገር ነው የምንመኘው። ለዛም ይሆናል የማይደርሰን። ለማንኛውም ለማንኛውም ውዶቼ ስደት ላይ ያላችሁ እህት ወንድሞቼ በያላችሁበት መልካሙን ሁሉ ይግጠማችሁ፣ መቀናውን ሁሉ ይግጠማችሁ። የእኔ ውዶች በጣም ነው ዝድ የማረጋቸው ስደተኛ ስለሆን ማለት ነው። እና ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እንደ ሌሎቹ መሳደብ ምናምን ምናምን ሰው ለመታወቅ ብሎ ብዙ ነገር ይናገራል፣ ይሳደባሉ፣ መጥፎ መጥፎ ነገር ይናገራሉ። በቃ ያልሆነ ነገር ላይ ብላይ ወጥተው ያደርጋሉ ምናምን። እንደዛ ማድረግ አልፈልግም። እኔ ባልታወቅ ጠንቅር ብሎ ቢቀርብኝ ይሻለኛል። ግን እንደዚህ እኔ እናንተን አድርጉኝ፣ ላይክ አርጉ፣ ሰብስክራይብ አድርጉ ስላችሁ በቀልነት አድርጉኝ ውዶቼ፣ እውነት ይሄ ራሱ አንድ ስጦታ ነው። እና ስደት ላይ ያለ ነው በሙሉ እግዚአብሔር ሀገራችንን ሰላም አድርጎልን በሰላም ወደ ሀገራችን ለመግባት ያብቃን። ያሰብነው ሁሉ ይሳካልን፣ ይሙላለን እንደ ባይሞላ እንኳን በተወሰነ መልኩ ይሳካልን። እውነት መቼም ዓለም ሙሉ ሆኖ ያቅም ማለል ለዓለም ዘጠኝ ናት አስር ሆን አታውቅም። ስለዚህ እኛም ያሰብነው ሁሉ እንደማይሳካ እናውቀዋለን ግን ካሰብነው የሩቡን ሩብ ቢደርስልን ቢደርሰን ጥሩ ነው እላለሁ። እና ውዶቼ ሪምና ሀቢባም በጣም ደስ ብሏቸዋል። ሀቡ በሀበሻ ቀሚስ ነው የመጣችው ፏብላ። ሪምሻ ደግሞ በጉራጌ ልብስ ነው የመጣችው ፏብላ። እኔ ደግሞ በስራ ልብስ ነው የመጣሁት። ያው የስራ ልብስ ታውቁታላችሁ ወዶቼ እና ይህንን ይመስላል። በእውነት ልቤ ተንጠልጥሏል። አንድ ጣኮን የቆረጥኩት አቤት አቤት ድሀ ሁለት ሺ ብር እኮ ናት፣ ግን ታንገበግባለች። እውነቴን ነው የምላችሁ ቢደርሰኝ ብዬ እኩል። በነገራችን ላይ መቶ መቶ አምስት ስንት ነበረ? ነው ዋሸው ዋሸው፣ ሀምሳ አንድ ነው፣ ሀምሳ ሁለት ዕጣ የቆረጠች አለች። አስባችሁታል? መቶ ምናምን ብር መቶ ምናምን ሺህ ብር ማለት ነው። እንዳለ በየሰፈርተኛው ስም ማለት ነው። ሀቢባ ደግሞ በራሷ ስም፣ በልጆቿ በባሏ በሀና በህቷ፣ በእናት አባቶቿ፣ በወንድሞቿ በእህቶቿ ምናምን ነው። ሪም ደግሞ በልጇ በባሏ በራሷ በእናት አባቶቿ፣ በእህቶቿ እንደዚህ ነው። በቃ ሁሉም በቤተሰብ እና ውዶቼን፣ የራሴን ችዬ ይህኔ ለራሴ ብቻ አንድ የተጣለ ቆረጥኩትኝ። ወይ ጉድ እና ይህንን ይመስላል። ለማንኛውም መልካም እድል ተመኘሁላችሁ። መልካም እድል ያው ሌላም ጊዜ ይወጣል፣ ግን ለድሀ አይደርስም። ችግሩ እንዴት እንደሆነ አላውቅም። ማሽኑ ራሱ ያሽቃብጣል። እጣው የሚወጣው በማሽን ነው። በነገራችን ላይ በሰው ቢሆን አዳላ፣ አዳላችሁ ምናምን እንላለን። ግን በጣም ነው ዙሮ ዙሮ ተሽከርክሮ ተሽከርክሮ ዱብ ዱብ ይላል። ምን አለ የእኔ ስም ዱብ ዱብ ቢል። ወይኔ እንደማይደርሰኝ አውቀዋለሁ። አልጓጓም። እንደው ምናልባት ብዬ ምናልባት ብዬ ነው የቆረጥኩት። እና ከደረሴ እንደረሰኝ፣ ካልደረሴ ደግሞ የራሱ ጉዳይ እንዴ። እድሜና ጤና ይስጠኝ ብቻ። እግዚአብሔር ጤናዬን ስጠኝ ትላላችሁ። የድሃ ቀብራራ ድሃ የሚመኘው በቃ ጤናውን ብቻ ነው። እግዚአብሔርን በብዛት እድሜና ጤና ስጠኝ፣ የዕለት እንጀራ አታሳጣኝ ነው የድሃ ፀሎት እኔም ድሀ ስለሆንኩኝ የለት እንጀራ አታሳጣኝ፣ የሰው ፊት አታሳየኝ፣ የሰው ፊት አታሳየኝ፣ ጤናዬን ስጠኝ ይላሉ። አያችሁ፣ አብዛኛው ድሀ እንደዚህ እንደኔ እንደኔ ነው የሚጸልየው። ስለዚህ ሃሞተ ኮስታራ መሆን ነው በቃ፣ ከደረሰን ደረሰን፣ ካልደረሰን ደግሞ አልደረሰንም በቃ። እጣው ራሱ የሚያስቀብጠው ለሀብታም ነው ብያለሁ፣ ደጋግሜ የተናገረ ያለው እውነት ነው፣ እውነቴ ነው አይደል ውዶች? ስለዚህ ሰርተን እኛንም ሀገርንም ቤተሰብንም ለመለወጥ ጉልበት ያስፈልገናል። ስለዚህ ጉልበታችንን ይባርክልን እግዚአብሔር። ምንም ቅር እንዳይላችሁ ውዶቼ፣ ሁለት ሶስት አራት ይቆረጣችሁ። ማዳም ቤቱ ናችሁ ተጠይ ማለት እንዳትናደዱ፣ እንዳትናደዱ ለማለት ያክል ነው እና ለማን ነው ግን የሚደርሰው? በጣም ነው የጓጓሁት፣ በጣም በጣም በጣም በጣም እና ይሄን ይመስላል። ከዛ እጣው ሲወጣ ደግሞ ቪዲዮ ቀርጬ ልክላችኋለሁ። በነገራችን ላይ ሀቢባም ላይ ብላይ ታስተላልፈዋለች፣ እሷም ላይ ታዩታላችሁ። ግን ይህም እኔም በዚህ በራሴ የራሴ የራሴ ተከታዮች ስላሉኝ ለእናንተ እኔ ማቅረብ አለብኝ። በቃ የተወሰነም ቢሆን እንደሚፈላ እንደማይደርሰኝ አውቃለሁ። ግን ቢደርሰኝስ ልባችሁ ምን ይነግራችኋል? ግን ለማንኛውም መልካም እድል ሽ ውዶቼ፣ ባይ ባይ።